አድማጮች የሰዓቱን ሰበርና አበይት መረጃዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜና በአማራ ክልል በፋኖ ኃይሎችና ና በአገዛዙ ኃይሎች መካከል የሚደረገው ውጊያ እንደቀጠለ ነው። በጎጃም የአማራ ፋኖ በርካታ ቦታዎችን መቆጣጠሩም ተሰምቷል። በበርካታ የጎጃም ቦታዎችም የፋኖ ኃይሎች በአገዛዙ ኃይል ላይ መብረቃዊ ጥቃት አድርሰዋል። አንድ ሻምበል ጦር ሙሉ ከነሙሉ አባላቱም ፋኖን ተቀላቅሏል። ፋኖ የብልጽግናን ወታደር ካምፕ ዘልቆ በመግባት ውጊያም አድርጓል። ዝርዝሩን እናስደምጣችኋለን። በወሎም እንዲሁ የፋኖ ኃይሎች በአገዛዙ ኃይል ላይ ድል መቀናጀታቸው ተሰምቷል። ውጊያው ከባድ ነው ተብሏል። ዝርዝሩን ተሰሙታላቸው። እነ ሽመልስ አብዲሳ እነ ጀዋር አርማ መሐመድ እና አብይ አህመድ ታላቋን ኦሮሚያ የመገንባት ህልማቸውን እያሳለጡ ነው። በግልጽ ሲዳማ ክልልን ኦሮሚያ ልትጠቀልል መሆኑም እየታየ ነው። የመንግስት ሚዲያዎች ሀዋሳን ኦሮሚያ ክልል ብለው መዘገባቸውም አነጋጋሪ ሆኗል። ጉዳዩ ከረር ብሏል። ዝርዝሩን እናስደምጣችኋለን። እነዚህንና ሌሎች በርካታ የግንባር መረጃዎችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደ እንቆያችሁ ከላይ ባረስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይ። ሲዳማ ክልል ወደ ኦሮሚያ የሚጠቃለልበት ጊዜው አሁን ነው ያሉ ይመስላሉ። እነሽ መለሳ አብዴሳ የታላቋ ኦሮሚያ ካርታ ብዙ ያስብላል። ካርታው አሁን ካለው ኦሮሚያ ክልል ካርታ በእጥፍ ይሰፋል። ጀዋር መሐመድ 2010 ዓ ም ከአሜሪካ ኢትዮጵያ ሲገባም ወደ አምቦ ነበር ያቀናው ነው። ሟቹ ድምፃዊ ሀጫሉ ሁንዴሳ አብሮት ነበር። ለማ መገርሳም እንደዚያው። የኦነግ አመራሮችም ከጀዋር መሐመድ ጋር አብረውት ነበሩም። ጀዋር ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ያልሳመውን መሬት አምቦ ሲደርስ ጫማውን አውልቆም ተጎንብሶ መሬቱን ስሟል። ከዚያ የታላቋን ኦሮሚያ ካርታ ያለበት በሲሚንቶ የተሰራ ልክ መንገድ፣ ሆስፒታል፣ ወዘተ መሰረተ ድንጋይ እንደሚጣለው ሁሉም ጀዋርም የታላቋን ኦሮሚያ ካርታ አምቦ ላይ አስቀመጠ። ይህንን ካርታ ይፋ የተደረገው በኦነግ ነው። ኦነግ ኦሮሞን ነጻ ለማውጣት የሚታገል አንጋፋ ድርጅት ነው። ይህ ድርጅት ብዙ ለፍቷል፣ ነገር ግን አልተሳካለትም። ኦነግ አማራን በአርባ ጉጉ በመግደል ነው ስራውን የጀመረው። አሁንም በወለጋ በጓጽዮን በአርሲም አማሮችን እየገደለም እያፈናቀለም ይገኛል። በኤርትራው ጸሐፊ፣ የቡርቃ ዝምታ መጽሐፍ አማካኝነት ነው ኦነግ በአማራ ላይ የጥላቻ ሰይፎን መምዘዝ የጀመረው። ከሰሞኑን እንኳን የኦሮሞ ፖለቲከኞች ሪፖርተሮች ኢቤስ ቴሌቪዥን ባለቤቱ ኤርትራዊ ስለሆነም ይዘጋ እስከማለት ማለት መድረሳቸው የሚታወስ ነው። ታዲያ ሚኒሊክ የኦሮሞ እናቶችን እንዲያደረገ ብሎ የጻፈው እኮ ኤርትራዊ ነው። አኖሌ ላይ ያቆማችሁት ሐውልትም ለምን አታፈርሱትም ሲባሉ የኦሮሞ ፖለቲከኞች መልስ የላቸውም። ሚኒሊክን ለሚከሱበት እውነትም ምንም አይነት ማስረጃ የላቸውም። በጭፍን አማራን ለመጥላት የተዘጋጀ ሴራ እንደሆነም ሁሉም የሚያውቀው ፀሐይ የሞቀው እውነታ ነው። ባለፈው ወር በኦህዴድ የሚዘወረው ኢቲቪም፣ ፋና፣ ዋልታ ቴሌቪዥኖች በፌስቡክ ገጻቸው የሐዋሳ ሐይቅን ለጥፈው የመንግስት ባለሥልጣናት ኦሮሚያን ጎበኙ ሲሉም አስነብበዋል። ሐዋሳ የሲዳማ ክልል መቀመጫ ነች። የሐዋሳ ሐይቅ ደግሞ የሐዋሳ መገለጫና የሐዋሳ ውበት ነው፤ ኦሮሚያ ክልል ፈጽሞ አይደለም። በዚህም አላበቃም። በአርሲ አሻገር ሲዳማ ክልል ውስጥ የእሳት ቃጠሎ ይነሳል። እነዚህ የመንግስት ሚዲያዎችም በኦሮሚያ ክልል የተነሳው የእሳት ቃጠሎ ሲሉም ዘግበውታል። ይህ ዘገባም የሲዳማ ህዝብን አስቆጥቷል። በሲዳማ ፖለቲካ ውስጥም ትልቅ አቧራ አስነስቷል። ኦሮሚያ ወረረን ሲሉም ተሰምተዋል። ይህ ዜና ሳይረግብ ነው በሲዳማ ክልል አመራሮች ላይ ፕሮፖጋንዳ የተጧጧፈው። የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ከፍተኛ ተቃውሞ እያስተናገዱ ይገኛሉ። ከኋላ ያለው ሴራ ግን ምንድን ነው ብሎ መጠየቅ ተገቢ ነው። በተለይ የክልሉ ተወላጆች ቶኪቾ የተባለ ድምፃዊም ነገሩን እያቀጣጠለ ይገኛል። የሲዳማ ክልል አመራሮች እየታሰሩም እያለ ይገኛል። ይህንን የሚለው ደግሞ አዲስ አበባ ተቀምጦ ነው። የብልጽግናን አመራር ተሳድቦ አይደለም ቀና ብሎ እያየም ኢትዮጵያ ውስጥ ከሆንክ ትታሰራለህ፣ ወይንም ደግሞ መንግስት የሚያደርግህን ያደርግሃል። ነገር ግን ሳይሆን ማንም የለም። በብልጽግና ውስጥ ከሸመልስ አብዲስ አንስቶ እስከ ከፍተኛ አመራሮች በሙስና ይታወቃሉ። ለምን በሲዳማ ክልል አመራሮች ላይ ይህ ነገር በረታ ተብሎ ብዙ ጥያቄ ይጭራል። የታላቅ ኦሮሚያ ካርታ የሲዳማ ክልል መቀመጫን ሐዋሳ ከተማን የኦሮሚያ ክልል አድርጎ ይታያል። ሀረር፣ ድሬዳዋ፣ አፋር የተወሰኑ ቦታዎች፣ ሞያሌም፣ የቤንሻንጉል ጉምዝ ወረዳን ካሚሽን፣ አዲስ አበባን ምንጃርን፣ አጣዬን፣ ኮምቦልቻን ደሴን አድርጎም እስካላ ማጣ ይደርሳል። ይህ የታላቅ ኦሮሚያ ካርታ መስቀል አደባባይ ፊት ለፊት የሚገኝ የኦሮሚያ ባህል ማዕከል በትልቁ ተሰድሮም ይገኛል። የአብይ አህመድ የፖለቲካ ደላላ ነው የሚባለው የምክክር ኮሚሽን የኦሮሚያ ክልልን አጀንዳ ልሰብስብ ብሎ አዳማ ከተማም ተገኝቶ ነበር። የኦሮሚያ ክልልም አጀንዳውን አቀረበም። አዲስ አበባ፣ ድሬደዋ፣ ሀረር፣ ሞያሌም ወደ ኦሮሚያ ክልል ይጠቃለሉ ብሎ ብሎም ለምክክር ኮሚሽኑ ጥያቄም አቅርቦ እንደነበር የሚታወስ ነው። አሁን ግን ኦህዴድ ብልጽግና ሲዳማን ለመዋጥ እየተሰናዳ ይመስላል። እሁን በቀጥታ ከአማራ ክልል ወደተገኙ ሰበር መረጃዎች ያለፋለው። በቅድሚያም ወሎ ላይ የፋኖ ኃይሎች ዘመቻ አንድነት ብለው በጠሩት ዘመቻ ወሎ ቤተ አማራ ግንባር ከፍተኛ ውጊያ ተደረገ። የተከዜ ክፍለ ጦር ታላቅ ጀብዶ ሰርታለች ሲሉም የፋኖ አመራሮች ገለጹ። የአማራ ፋኖ ቦሎ ቤት አማራ ላስታ ሳምነ ኮር ስር የምትገኘው በአርበኛ ኮማንዶ ዘላለም ሲሳይ የምትመራው ተከዜ ክፍለ ጦር አምስተኛ ሻለቃ ልዩ ዘመቻ የብልጽግናን ወንበር አስጠባቂም አድማ በተናና ሚሊሻ ፖሊስ ላይ ከፍተኛ ድልን ተቀናጅታለች። ትላንት በዋድላ ወረዳ ስር የምትገኘው ሐሙሴት ከተማ ላይ ከሌሊቱ 6 ሰዓት እስከ ንጋቱም በአንድ ሰዓት በተደረገ ከፍተኛ ውጊያ የአርበኛ ኮማንዶ ዘላለም ክንዶች የደጃዝማች ወንዶሰነ ካሳም የመንፈስ ልጆች የብልጽግናን ኃይሎች ባላሰቡትና ባልጠበቁት ሁኔታ መፈናፈኛ አሳጥተው ሲያስጨንቋቸው እንዳደሩም የመረጃ ምንጮች ጠቁመዋል። በዚህ አውደ ውጊያ የብልጽግና ኃይል ብዙ ሙትና ቁስለኛ ሲሆን የተረፈውም ሐሙሴት ከተማ ለቆም በየፊናው መበታተኑንና የፋኖ ጦር በብል ጽግና ሰራዊት ላይ የበላይነት የተቀናጀበት አውደ ውጊያ ማድረጉን ነው የመረጃ ምንጮች የገለጹት። ይህ በእንዲህ እንዳለም በቀጥታ ወደ ጎጃም ግንባር አልፋለው። የጎጃም አገው ምድር ክፍለ ጦር ትላንት ከጠዋቱ ጀምሮም ሰከላ ከተማ ከበባ በማድረግ የብርሃኑ ጁላነ ሰራዊት መውጫ መግቢያ ሲያሳጣው የዋለ ሲሆን የዘንግናን ብርጌድ፣ የጊዮን ብርጌድ፣ ኤፍሬም አጽናፎ ብርጌድ እንዲሁም የአምስተኛ ክፍለ ጦር የገረመው ወንዳወክ ብርጌድ እንዲሁም የአረንዛው ዳሞት ብርጌድ ቢተው ሻለቃ በአንድ ላይ በመተሳሰር ብዙ የብልጽግና ሰራዊት በመደምሰስ አይቀጡ ቅጣት የተቀጣ ሲሆን የፋኖ ኃይሎች ሰከላ ከተማንም ተቆጣጥረው መዋል መቻላቸውን የመረጃ ምንጮች ጠቁመዋል። በአውደ ውጊያው አሮጌው ከተማ የሚባለውን የቁም ምሽጉን በመልቀቅ ወደ መድኃኔ ዓለም ቤተ ክርስቲያን በመግባት የሃይማኖት ተቋማትን ምሽግ ያደረገው የብልጽግና ሰራዊት ሲሆን የፋኖን ምትምቋ አቋም ሲያቅተው ከመዳን ያለም ወደ ግሽ በመፈርጠጥ የግሽ ገዳምን ምሽግ አድርጎት ውሏል ሲሉም የመረጃ ምንጮች ጠቁመዋል። በዚህ አውደ ውጊያ ከ28 በላይ ክላሽ የተማረከ ሲሆን 780 የክላሽ ፍሬ ተማርኳል። ሁለት ሚሊሻዎችም በፋኖ እጅ ገብተዋል። ከ27 በላይ እስከ ወዲያኛው መሸኘታቸውንም ማረጋግጠናል። ከ20 በላይ ቁስለኛ መደረጉም ከቦታው የደረሰን መረጃ ይጠቁማል በሌላ ሰኛው ግንባር የጎጃም አገው ምድር ክፍለ ጦር የቤት ወደድ መንገሻ ጀንበሬ ብርጌድ የብልጽግና ሰራዊት ከዳንግላ በመነሳት ወደ ዘለሳ በማቅናት ህብረተሰቡን በግድ በመሰብሰብ የተለመደ ፋኖን የማጥላላ ስራ ሰርቶ ሲመለስ የቤት ወደድ መንገሻ ልጆች ዘለስ ላይ ደፈጣ በመያዝ የብርሃኑ ጁላነ ሰራዊት ክፉኛ የመቱት ሲሆን፣ በዚህም መሰረት አምስት አድማ ብተናና ሚሊሻ ወዲያውኑ ወደ ላይኛው ሲላክ በርካታ ሚሊሻና አድማ ብተና ስለው ወደ ዳንግላ ሆስፒታል መግባታቸውን ከቦታው ያሉ ምንጮች አረጋግጠዋል። በሌላኛው ግንባር ራስ ቢተወደድ መንገሻ አቲከም ክፍለ ጦርና አምስተኛ ክፍለ ጦር በጋራ የብልጽግና ሰራዊት ላይ ድልን ተቀናጁ ሲሉም የመረጃ ምንጮች ገለጹ። ትናንት ሌሊት 10 ሰዓት ላይ የብልጽግና ሰራዊት መነሻውን ዴንሳ ባታም መዳረሻውን የይልማ ዴንሳ ወረዳም የዞራ ቀበሌም እሮብ ገበያ በማድረግ በፋኖ ኃይሎች ላይ ጥቃት ለመፈ ም የሞከረ ቢሆንም የጣናው መብረቁ ብርጌድ አካል ቀንበባ ሻለቃና የሻለቃን ሞት ያዛቸው ብርጌድ አካል ሰንጥቅ ሻለቃ ባደረጉት ጥምር ውጊያ ከጠዋቱ 12 ሰዓት ተጀምሮም እስከ 8 ሰዓት በተደረገው ትንቅንቅ የብልጽግና ኃይል በተደጋጋሚ ለመቁረጥ ሙከራ ቢያደርግም ሁለቱ አይበገሬም የጣናው መብረቁ ሻለቃን ሞትና ያዛቸው ብርጌድ በፈጸሙት ከፍተኛ ትጋለም ብልጽግና ሰራዊት የደረሰበት ምትን መቋቋም ሲያቅተው ከአድ የተመሰቦ ካምፕ ዙ 23 ሞርታርና ተጨማሪ ኃይል በማንቀሳቀስ ሽፋን ሰጥቶ ሙትና ቁስለኛውን አግበስብሶ ተመልሷል፣ ሲሉም የመረጃ ምንጮች ገልጸዋል። ከዚህ ጋር ተያይዞም በየመንገዱ የማህበረሰቡን ቤት በመክፈት ከፍተኛ ዝርፊያ በመፈጸም የወንብድና ተግባሩን ፈጽሟል፣ ሲሉም የፋኖ አመራሮች ገልጸዋል። በሌላ በኩል ሀዲስ አለማ የተደረገው ሰባተኛ ክፍለ ጦርም ከብልጽግና ሰራዊት ጋር ከፍተኛ ጦርነት ውስጥ እንደነበር ተነግረዋል። የተድላጎሉ ብርጌድ በዛሬው ዕለት የብልጽግናነ ሰራዊት ወደ ጨንደፎ ሄዶም የቀድሞ ሚሊሻዎችን ለማፈን ባደረገው እንቅስቃሴም የመብረቁ ብርጌድ ሽፋን ሰጥቶም ሲመልሰው የደጃዝማች ተድላጎሉ ብርጌድ ጃማ ላይ በመግባት የብልጽግናን ሰራዊት ሲያስጨንቀው ውሎም፣ ስድስት ሙትና አምስት ቁስለኛም አድርጎታል ሲሉም የመረጃ ምንጮች ገልጸዋል። በሌላ በኩልም አዲሱ መናኸሪያ ተብሎ በሚጠራው አካባቢም ቦምብ በመጠቀም ብዙ አድማ ብተናዎችን መሸኘት ተችሏል ሲሉ የፋኖ ኃይሎች መግለጫ ሰጥተዋል። በሌላኛው ሰበር ዜናችን 83 አባላትን የያዘ አንድ ሻምበል ጦር የአማራ ፋኖን ተቀላቀለም በምስራቅ ጎጃም ዞን ስናን ወረዳም ረቡዕ ገበያ አካባቢም ሲንቀሳቀስ ከነበረው 72ተኛ ክፍለ ጦር መካከል 83ቱ አባላት የያዘም አንድ ሻምበል መከላከያ ሰራዊት ከነሙሉ ትጥቁም ፋኖን መቀላቀሉን ምርብ ሚዲያ ከአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ያገኘው መረጃ ያመላክታል። ከነሙሉ ትጥቃቸው ፋኖን ከተቀላቀሉት 83 የመከላከያ ሰራዊት አባላት መካከል በቁጥር 35ቱም የአማራ ተወላጅ ሲሆኑ ቀሪዎቹ የአማራ ህዝብ ህዝባችን ነው በሚል የህልውና ትግሉን ከዳር ለማድረስ የገቡ ናቸውም ተብሏል። በሌላ በኩል አዲስ የግዳጅ ጦር በመጣበት ቀን በራሱ ተተኳሽ ተደመሰሰ። የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ትልሊ ዘንግና ብርጌድን ከሌሎች የጎጃም አገው ምድር ክፍለ ጦር ውስጥ ካሉት ብርጌዶች ጋር በማጣመር ሰከላ ግሽ አባይ ግሽተራራ ተብሎ ከሚታወቀው ቦታ ላይ ሁለት ከባባድ የብልጽግና ምሽጎች የፋኖ ኃይሎች በመደርመስና በማስለቀቅ የመከላከያ ሰራዊቱ ላይ ከፍተኛ ጉዳት መድረሱን የፋኖ ኃይሎች አስታወቁ። ከቀኑ አምስት ሰዓት ጀምሮ እስከ ምሽቱ 11 ሰዓት በዘለቀው አውደ ውጊያም ዘንግናን ብርጌድ ይህንን ያክል ከባድ የሆነን የብልጽግና ሰራዊትን ምሽግ ያለምንም መስዋዕትነት በማስለቀቅ ሰባት ጥቁር ክላሽና ከ2ለ ላይ የብሬን ተተኳሽ ሲማረክ 15 ሬሳም ወድቆ ቀርቷል፣ ሲሉም ምንጮች ገልጸዋል። ይህ በእንዲህ እንዳለም ከእንጅባራም ከቡሬና ከቲሊሊ የተወጣጣ ኃይል እንዲሁም ዛሬ አዲስ መሳሪያም እየታጠቀውን ተጋፎ የገባው ጦር ወደ ሰከላ ለማጋዝ እየተንቀሳቀሰ ባለበት ሰዓት ትላንት ከምሽቱ አንድ ሰዓት ላይ ደን ስላሴ በተባለው ልማደኛ ቦታ በተደረገ ደፈጣም ድባቅ ተመቷል ሲሉ የፋኑ ኃይሎች ገለጹ። የብልጽግና ኃይል ዘንግና ብርጌድን ባደረሰበት ከባድ ምት ሙትና ቁስለኛ በመሆኑም አራት ሬሳ ጥሎ ወደ ኋላ ሲሮጥ ተጨማሪ አራት አዳዲስ ጥቁር ኩላሽ ከነሙሉ ትጥቅና ተተኳሽ ስድስት ቦምብ ጨምሮ መማረክ መቻላቸውን የፋኑ ኃይሎች ገልጸዋል። በአጠቃላይ በዚህ ዘመቻ አንድነት በትላንት ሙስናውና በዛሬው ዕለት ዘንግናን ብርጌድ ባደረገው ሁለት የግንባር ተጋሎም ከ11 በላይ ጥቁር ክላሽ ከ2000 በላይ የብሬን ተተኳሽ ከነ ሸንሸሉ እንዲሁም እንዲሁም ሙሉ ቀን ያዋጋ የክላሽ ተተኳሽ መማረክ መቻላቸውን፣ እንዲሁም 15 ሬሳም ወድቆ መቅረቱን የዘንግናን ብርጌድ ቃል አቀባይ ፋኖ አለበል በመግለጫው አስታውቋል። በመጨረሻ ዘመቻ አንድነት ደጀን ላይም ተጠናክሮ ቀጥሏል። ዛምብርሃ ብርጌድ ትላንት ከቀኑ 11 ሰዓት ጀምሮም እስከ ምሽት አንድ ሰዓት ተኩል ድረስ በደጀን ወረዳ ጉባያ ከተማ በብልጽግና ካምፕ ድረስ በመግባት ባደረጉት እልህ አስጨራሽ ውጊያ 17 የብልጽግና ኃይል እስከ ወዲያኛው ሲሸኙ ግማሹ የአልጋ ቁራኛ ሆኗል ሲሉ የመረጃ ምንጮች ጠቆሙ። ይህ ፋኖን ምት መቋቋም ያቃተው የብልጽግና ሰራዊት አስከሬኑን እንኳን ሳያ ነሳ ፈርጥጦም ራሳቸው የፋኖ ኃይሎችና የአካባቢው ማህበረሰብ እየቀበሩም እንደሚገኙ ተገልጿል። በተጨማሪም በደጀን ወረዳ ሰብሽንጎ ቀበሌም የሚገኘው የብልጽግና ኃይል አካባቢውን ትቶ መፈርጠጡም ተገልጿዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር አሰማን